የጸጥታ ተቋማት ሪፎርም ይሄ ለውጥ መንግስት ወደ ስልጣን ከመጣ ጀምሮ የመጀመሪያውና ፕራዮሪቲ የተሰጠው ስለ ጸጥታ አካላት ሪፎርም እንዲያደርጉ ተቋማቸውን አሰራራቸውን አጠቃላይ ደግሞ በሕዝብ ዘንድ ያላቸውንም ተቀባይነት የማስተካከል ስራ ስለሚያስፈልግ ስምሪቱ አጠቃላይ ሂደቱ ሪፎርም ማለፍ አለበት የሚለው ይሄ ለውጥ እንደመጣ መንግስት ለትልቅ አሳይመንት ለእነዚህ ተቋማት ተሰጥቷል። ከዚህ ተነስቶ የፌዴራል የፌዴራል ጸጥታ አካላት ሪፎርም አድርገዋል ራሳቸውን ከጀግናው የሀገር መከላከያ ሰራዊት ጀምሮ ደህንነት ተቋማት የሪፎርም ስራ ሰጥተዋል። ለዚህ ይሄ ሪፎርም አካል በፌዴራል ብቻ ተንጠልጥሎ መቅረት ስለሌለበት ወደ ክልል መውረድ ስላለበት ክልሎችም ቤንችማርክ ማርክ እያደረጉ የፌዴራል ፖሊስ የተሰራውን የፖሊስ የጸጥታ ሪፎርም ስራ የማስፋት ስራ አንዱ አካል ነው። አሁን የጀመርነው የአማራ ክልል የሪፎርም ስራ የዚህ አንድ አካል ነው። ሪፎርም ኮሚቴውም እንደ ቤንችማርክ ሄዶ የፌዴራል ፖሊስን እና የሌሎች አካባቢዎችን አገራትም ታሳቢ ያደረገ ቢሆንም አብዛኛው የፌዴራል ፖሊስን የሪፎርም ቤንችማርኮች ነው የተጠቀሙ ቢኮዝ አንድ አካል ስለሆነ ፖሊስ የኢትዮጵያ ፖሊስ በሚለው ማዕቀፍ ውስጥ የፌዴራል ፖሊስም የክልል ፖሊስ የኢትዮጵያ ፖሊስ ሰራዊት ናቸው። ስለዚህ ለዚህም ፖሊስ ሰራዊት ስትገነባ ለዚህኛው ለዛኛው ብለ የምታስተካክለው ነገር የለም። እንደ ፖሊስ ሰራዊት እንደ ተቋም ነው ይህንን ነገር የማስተካከል ስራ የሰራ ነው እና በዚህ ልክ የአማራ ፖሊስም የተሻለ ቁመናው የተስተካከለ በህዝብ ዘንድ ታማኝ የሆነ ፖሊሳዊ ፕሮፌሽን ብቻ ማዕከል አድርጎ እንዲሰራ የክልሉ መንግስትም በፈቀደው መሰረት ሪፎርሙ ወደ ተግባር ገብቶ ዛሬ ያየነው ደረጃ ላይ ደርሷል ማለት ይቻላል። የአንበሳው ድርሻ የሚወስደው ለሪፎርሙ ነፃና ገለልተኛ የፖሊስ ተቋም እንዲዋቀር የክልሉ መንግስትና ካቢኔ መፍቀዱ ነው። ይሄ አንድ ትልቅ ማይልስቶን ነው። ሁለተኛው በሱን የሚመስል ደግሞ አደረጃጀት ተሰርቶለታል። መዋቅራው አዲስ መዋቅር ነው የድሮ አይደለም አሁን ያለ መዋቅራዊ አደረጃጀቱ ደግሞ ያንን የሚመጠን ያንን የሚቀበል በዛ ልክ የሚሰማራ ስራና ሰራተኛን ያገናኝ ሜሪት ቤዝድ የሆነ ፖሊስ ቤዝድ የሆነ ፖሊሱ በዲሲፕሊኑ በተግባሩ ውጤታማ የሚሆኑበትን የአደረጃጀት ቅርሰት። ሶስተኛ በጣም ወጣት ውጤታማ ስራ የሰራ ነው ምደባ ነው። ፖሊስ በነፃነት በመመዘኛዎቹ የፖሊስ መመዘኛዎቹ በስታንዳርዶቹ መሰረት ማዕረጉን አገልግሎቱን ዲሲፕሊኑን ሰርቪሱ ላይ ያለውን ውጤታ ማለት የዴሊቨሪ ጉዳይ፣ እነዚህን ሁሉ ታሳቢ ያደረገ ምደባ እስከ ወረዳ ድረስ ዋና ክልል ላይ ብቻ አይደለም፣ ዞን ላይ ብቻ አይደለም፣ ወረዳ ድረስ አጠናቀ። ይህ በጣም ትልቁ እና አንዱ ውጤት የመጣበት ነው። ሶስተኛው እና አራተኛው የአማራ ክልል ፖሊስ ኮሌጅን ወደ አማራ ክልል ፖሊስ ዩኒቨርሲቲ ኮሌጅ ቢያሳደግ ነው፣ አሁን በዚህ ሪፎርም ነው። ይሄ ደግሞ ነባር ከሰንዳፋ ካለው የፖሊስ ዩኒቨርሲቲ ቀጥሎ ነባሩ ኮሌጅ ይሄ ኮሌጅ ነው። ለዘመናት ግን በኮሌጅነት ታጥሮ አቅሙን ሳይጠቀም የቆየበትን ሁኔታ በሪፎርሙ አይተን ወደ ዩኒቨርሲቲ ኮሌጅ ያደገበት በቅርብ ጊዜ ደግሞ የሚሟሉትን ጉዳዮች አሟልቶ ወደሚቀጥለው ስቴፕ የሚሸጋገርበት እንደዚህ አይነት ስራዎችን ሰርተናል። ከዛ የሰው ኃይል ልማት መመሪያ ስትራቴጂ አውጥተናል። የምደባ መመሪያና ስትራቴጂ አውጥተናል። የዝውውር ጥቅማጥቅም እነዚህ የሚመሳስሉ ማዕት ሰነዶች ለሪፎርሙ የሚያግዙ አዘጋጅተን እንደ ፓኬጅ እየተጠቀምናቸው ያሉ ናቸው። የክልሉ ጸጥታ አሁን በጣም በጣም በሚገርም ሁኔታ ከጊዜ ወደ ጊዜ ፕሮግረሲቭ ነው። በጣም ለውጣል። ከፍ ያለ ለውጣል። እንደምታውቀው የዛሬ አስር ወር አስራ አንድ ወር የነበረውን ሴናሪዮ ዛሬ ካለው ጋር ልታወዳድረው፣ ዛሬ ያንን ስታየው አስተማማኝ ሰላም ላይ መንገዶች በሙሉ ተጠርጎ ከመንገድ ወጥቶ በበረሃና በአንዳንድ ቋጠሮና ምሽሎክሎኪያ ቦታዎች አካባቢ ነው አሁን የቀረ ጥቂት። ይህም ደግሞ በህግ ማስከበሩ ጀግና ሀገር መከላከያ ሰራዊት፣ የክልሉ ፀጥታ ኃይሎች በጋራ ተቀናይተው ይህን እስካሁን ሰዓት ድረስ ይህን ህግ የማስከበር ስራ እየሰሩ ያሉትና ለውጥ አለው። የእኛ የአድማ መከላከል ኃይል ከጀግና ሀገር መከላከያ ሰራዊት ከክልሉ ሰላምና ሚሊሻ የሚባል ኃይል ጋር ተቀናይቶ በየኮሪደርና በየገጠራማ አካባቢዎች ቋጠሮ የምንላቸው ተሰማርተዋል። ጸጥታ ለልማት እንትን ነው፣ በጣም ወሳኝ ጉዳዮች ናቸው። ጸጥታ ከሌለ ልማት ማሰብ አትችልም። ደግሞ እንደገና ሴም ታይም ልማት ብቻ ይዘ የጸጥታ አካላትና ወይም ጸጥታዎች ካልተስተካከሉ እድገትና ብልጽግና ለማምጣት ያስቸግራል። ስለዚህ ሁለቱ የአንድ ሳንቲም ገጽታ ስለሆኑ በጋራ እና በቅንጅት የልማት ስራዎች የተሰሩ ነው። በርካታ እርሻ ስራዎቹ ማዳበሪያ በማድረስም ምርጥ ዘርም በማድረስም ሌሎች ጉዳዮችንም ገበሬው ኢንጌጅ ሆኗል። በጣም በጣም በሚገርም ሁኔታ ምርት በዚህ ዓመትም የተሻለ ነው እየተሰበሰበ ያለው እና ሌሎች የትምህርት ጉዳይ በዚህ ዓመት በጣም ተማሪ ካለፈው ዓመት በተጨመረ ባደገ መልኩ ተመዝግቧል፣ ወደ ትምህርት ቤት ሄደዋል። ይሄ የሚያሳየው አካባቢው ሰላም ስለሆነ ትምህርት ቤቶቹ ነጻ ስለሆኑ ነው ወደዛ አካባቢ የመጣ ያለው፣ እና በሌሎች ሴክተሮችም እንደነዚህ አይነት ውጤታማ ስራዎች እየሰራ ያለ ነው። ይህን እንግዲህ አጠናክረን በመቀጠል የተሻለ ክልሉ አቅሙ ገቢው እንዲያድግ የተጀመሩ የልማት ስራዎች ወደ ተሻለ ደረጃ እንዲሄዱ የጸጥታ ኃይሉ ከምቸውን በላይ ይሄ ሪፎርም ጨምሮ የሚያግዘው ስለሆነ ትልቅ አቅም የሆነዋን ብለን የምናስብበት ሁኔታ ነው። ከምስጋና አንጻር ማንሳት ፈልገው አንዱ የክልሉ መንግስት ይህን ውሳኔ አጥኖበት መወሰኑ እና መግባቱ ለተጀመረው ህግ ማስከበርም ትልቅ አቅም ነው። ለክልሉ ጸጥታ ሰላምና ደህንነት በማስጠበቅ የራሱ ሚና በጣም ይወጣና ትልቅ እንደ ፋውንዴሽን መታየት አለበት እና እሱን ለማመስገን እፈልጋለሁ። ሌሎች ይህን ድጋፍ ላደረጉልን አካላት በሙሉ ለዚህ ድጋፍ ሁሉም አካላት ርብርብ በማድረግ ላደረጉልን ሁሉ ክብር ምስጋና እንዲሰጥልን እንፈልጋለሁ። እንግዲህ ሌሎች የጸጥታና የደህንነት አካላትም ስልጠና በመስጠት ድጋፍ በማድረግ ከጎናችን በመሆን የተለያዩ ስልጠናዎችን ሰጥተውልናል። ጀግና አገር መከላከያ ሰራዊት፣ ብሄራዊ መረጃ፣ አርቲፊሻል ኢንቴሊጀንስ እነዚህ በሙሉ በራሴና በአማራ ፖሊስም ለማመስገን እንፈልጋለሁ።